በስማብ አብ ወመንፈስ ቅዱስ አህዱ አምላክ አሜን። ተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ፣ ምረቱ፣ በጎነቱ፣ ፍቅሩ የምትኖሩ የምታድሩ ቸር አምላካችን ንጉሳችን አዳኛችን ኢየሱስ ክርስቶስ የባረካችሁ የቀደሳችሁ በቸርነቱ የሚያኖረን የሚያኖራችሁ እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ኢየሱስ ክርስቶስ ተብሎ መስቀል ላይ እዳ ሊከፍል መስቀል ላይ በተዘረጋ ጊዜ በደላቸውን አጣታቸውን የከፈለላቸው የዳኑ የዓመተ ምሕረት የዓመተ ሰላም ልጆች ሀብተ ወልድ ስመ ክርስትናን የተቀበሉ ሁሉ ያደረገን አምላካችን ክብር ምስጋና ይግባው። እናንተስ እንዴት ቆያችሁ? በዛሬው ቀን ከምንማረው ከሚሰጠን መንፈሳዊ መልእክት በፊት የምንሰራው አንድ በጎ ስራ አለ። ለአንድ ሶስት ቀን ማሳሰቢያ የምንሰጥበት የሁለት እናት ባልና ሚስት ስትሮክ አርገው ቤት የወደቁትን ማገዝ አለብን ተባብለናል። እግዚአብሔር የሰጠን እንግዳ ናቸው። እኚህን እነዚህን ቤተሰቦች እናቋቁማለን። አንዲት ልጅ ብቻ እንቻለቻቸው ሴት ልጅ የምታገለግላቸው። ስለዚህ እኚህ ሴት እነዚህን ሴትና ወንድ አባትና እናት ለመርዳት የምትፈልጉ በዚህ 9114138 ስልኬ ላይ መልእክት አኑሩልኝ። ቴሌግራም፣ ቫይበር፣ ዋትሳፕ ላይ ያለው እግዚአብሔር። ባርካችሁ ዘራችሁ ይባረክ። የተወዳችሁ የተባረካችሁ ብሩካን ክፉ ስራ የት ነው የሚገኘው? የክፉ ስራ ምንጭስ ምንድን ነው? እርግጥ ነው በጣም ቀላል ጥያቄ ነው የሚመስላችሁ፣ ግን እንደ እግዚአብሔር ቃል ስንመለከተው የክፉ ስራ ምንጮች ብዙ ቢሆኑም በተለይ ደግሞ አጠገባችን እኛ ሳናስበው ሳናስተውለው አጠገባችን ክፉ የሚባለውን ስራ እንድንሰራ ከሚገፋፉን አሰራሮችና ውሎች እንድንጠነቀቅ የሚያደርግ መልእክት ቅዱስ ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 3 ቁጥር 16 ላይ የጻፈው ሀሳብ ይጠቁመናል። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉ። እግዚአብሔር ልጆች ቅናት እና አድመኝነት ባሉበት፣ ቅናት ማለት በቃ ሰው ተመቸው፣ አለፈለት፣ ደመቀ፣ ፈካ፣ ተዋበ እያሉ ያን ሰው ማሳደድ፣ ያን ሰው መጥላት ያ ሰው ጥፋቱ ማግኘቱ፣ መክበሩ፣ የተሻለ ሰው መሆኑ፣ ማግባቷ፣ መውለዷ፣ መከናወኑ በስራው በህይወቱ በኑሮ በመንገዱ መክበሩ በመንፈሳ ህይወቱ ማደጉ በእግዚአብሔር ፊት ተቀባይነት ማግኘቱ በሁሉም አቅጣጫ የዛ ሰው ጥፋት ያ የሚሆንበት ጊዜ አለ። ለቀናተኛ ሰው የሚቀናበት ሰው ጥፋት የተሻለ ሰው መሆኑ ነው። ዳዊት በጎልያድ ፊት ጀግና መሆኑ ሳኦልን አስቀንቶታል። የእስራኤል ሴቶች ከሳኦል ይልቅ ዳዊትን ስላመሰገኑ የዳዊት ስኬት ሳውልን አበሳጭቶታል። ዳዊት ምን አጠፋ ብትሉ ምንም ጥፋት የለውም። ጀግንነቱ በእግዚአብሔር ላይ ተማምኖ በጎልያድ ፊት መቆሙ ነው። ለሳውል ጥፋት ነው የታየው። እንደሰማችሁት ነው። የሚቀና ሰው ምክንያቱ ምክንያቱ የሚሻለውን የሚበልጠውን ሰው ለምን ይሻላል ብሎ ማሰቡ ነው። እንግዲህ መቼም አላስረዳም፣ ይህን ነገር ማስረዳት ለእኛ ከባድ አይደለም፣ ቀናት ምን እንደሆነ። የሚቀና ሰው ደግሞ ሁልጊዜ የፈለገውን ነገር ለማድረግ ጥቃት ለመፈጸም በቂ ምክንያት ይፈጥራል፣ የተለያየ አይነት ምክንያት ይፈጥራል። እና የሚቀና ሰው ብዙ ጊዜ ሀሜተኛ ነው። አሁን እናንተ በምትኖሩበት አካባቢ ከሰው ጋር የምንኖረው ሀሜተኞች ናቸው። በሁሉም አቅጣጫ ሟችኋል። የሚቀና ሰው በሶሻል ሚዲያ ማየታችሁ ከሆነ መጥፎ ኮሜንት የሚሰጠው የሚቀና ሰው ነው። ባማረበት፣ በተዋበ ሰው፣ በተሳካለ ሰው ግርጌ አመፅ ኮሜንቶችን ብታነቡት ከሚቀኑ ሰዎች የሚወጡ ናቸው። በቂ ምክንያት አላቸው ሰውን ለማጥቃት ያ በቂ ምክንያት ግን ለነሱ ነው። በቂ ሀሜት አላቸው። በቂ ቁጣ አላቸው። ሰዎችን ለማሳመን በቂ የፈጠራ ጥበብ እንጠቀማሉ። ሰው እንዲጠላ፣ ብቻቸውን እንዲቀሩ፣ የተሳካላቸው ሰዎች እንዲያፍሩ ለማድረግ ይሞክራሉ። እነዚህ ሰዎች ባሉበት ቦታ ስንገኝ የእነዚህ ክፉ ሰዎች ስራ ተባባሪዎች እንሆናለን። ሲሳደቡ አሜን እንላለን፣ ሲያሙ እናዳምጣለን ምንወዳቸው ደግሞ ሰዎች ከሆኑ ለአህሜቶቻቸው መልስ እንሰጣለን። ስለዚህም አመፅ እናደርጋለን ማለት ነው። እያችሁ ሁከት ይፈጠራል። በጣም ብዙ ሁከት የሚፈጠረው በስራ ቦታ ጥል፣ በቤተክርስቲያን ግርግር የሚፈጠረው በሚቀኑ ሰዎች የተለኮሰ እሳት ነው። ግን እሳቱ ሲነሳ የሚቀጣጠሉ ደረቅ እንጨቶች መሆን የለብን። እያችሁ ማስተዋል ያለብን ቅናት ሰውን ነው የሚበድለው። ቅናት ሰውን ነው የሚያስለቅሰው። የሰውን ህይወት ነው የሚነካው። የሚቀኑ ሰዎች ከራሳቸው ከሰዎቹ አልፈው ቤተሰቦቻቸውን ነው የሚጎዱት። በዛ ውስጥ በዛ ውስጥ ተሳታፊዎች ሆነን አብረን ስንሰለፍ የዚህ ጥቃት ባለቤቶች እንሆናለን ማለት ነው። በእግዚአብሔር ፍርድ ፊት የምንወድቅ ሰዎች እንሆናለን። ክፉ ስራ የሚባለው እንድንሰራ እንከፋፋለን እኛ እኮ በራሳችን ክፉ ላንሆን እንችላለን። እነዛ ሰዎች ግን በተለይ የምንወዳቸው፣ የምናምናቸው፣ የምንቀርባቸው ሰዎች ሊሆኑ ይችላሉ፣ ግን ያነሳሱናል። ለምሳሌ በቤተ ክርስቲያን የሚበጠሩ ብጥብጦች አሉ። አንድ የተሻለ አገልጋይ ወይ ካህን ይሆናል ወይ ሰባኪ ይሆናል ይመጣና እሱ ላይ የሚቀና ሌላ ሰራተኛ ከቤተ ክርስቲያን ውስጥ አንዱ ይነሳል። ግን ቀንቼበታለሁ አይላችሁም። መጥቶ የዛን ሰው ክፉ ነገር ፈጥሮ አቀናብሮ ያመጣላቸዋል። እናንተ የምታምኑት የምትወዱት ሰው መጥቶ የሚነገራችሁን ታምኑና ይሄማ እውነቱን ነው ብላችሁ በዛ ምንም ብማያል ባላጠፋ አገልጋይ ላይ ትነሳላችሁ። በአሜሪካ፣ በአውሮፓ፣ በኢትዮጵያ ለብዙ ዘመናት እንዲህ ዓይነት ችግሮች ሲፈጠሩ አይተናል። ቤተክርስቲያኑ ስትበጠበት ቤተክርስቲያን ውስጥ ጫማ ሲወረወር፣ ሲጮህ፣ ቅዳሴን ሲያቋርጡ አህዳ ሲባል የጮህ ይዘ ሲዘምሩ አይታችሁ ሊሆን ይችላል። የእነዚህ ሁከቶች መነሻ የሚቀና አንድ ወይም ሁለት ሰዎች ናቸው። ብዙ ጊዜ ችግሩ ከዛ ነው የሚመነጨው እና ቅናትና አድመኝነት ባለበት በዚያ ክፉ ስራና ሁከት አለ። ሁከት ውጤቱ ነው ሳይስማሙ ተራብሾ ሰዎችን ረብሾ መኖር ነው። ሁከት ክፉ ስራ ደግሞ የዛ ሰው ሀዘን የሚጠቃው ሰው የሚጎዳው ሰው ድምፅ የሌለው ሰው የሚናገርለት የሌለው ሰው የልቡ ሀዘን ደግሞ ክፉ ስራ ነው። በእግዚአብሔር መዝገብ የሚመዘገብና ያው እግዚአብሔር ለፍርድ የሚዘጋጅበት ክፉ ስራ ይሆናል። ስለዚህ በዚህ አይነት ስራ ውስጥ እንዳንሳተፍ፣ ቅድም እንዳልነው የሚቀኑ ሰዎች በሚያቀጣጥሉ እሳት ውስጥ እንጨት ሆነን እንዳንገባ መጠንቀቅ ያስፈልጋል። ሁለተኛው አድመኝነት ማሳደም በአንድ ሰው ላይ፣ በሆነ በአንድ ተቋም ላይ፣ በአንድ አሰራር ላይ ኑ እንነሳ ማለት ይሄ አድመኝነት ከሰናዖር ሰዎች የተጀመረ ነው። የሰናዖር ሰዎች ኑ ጡብ እንስራ፣ ግንብም እንስራ፣ ስማችንን እናስጠራ፣ እግዚአብሔር ሳይሆን እኛ እንክበር በምድራችን ብለው በእግዚአብሔር ላይ አድመው የአድማ ምልክት የሆነ ትልቅ ግንብ ወደ ላይ መገንባት ጀመሩ፣ ይላል። የእነዚህ ሰዎች አድመኝነት የእግዚአብሔርን መንግሥት በመፈንቅለ መንግሥት ለመገልበጥ የታሰበ ነበር። የጥንት ሰዎች አንዳንድ ጊዜ ስላልተማሩ ሞኞች ናቸው፣ እግዚአብሔርን ከሰማይ የሚያወርዱ ይመስላቸው ነበር። ነገር ግን በቋንቋ ደበላ አለቃቸው አድመኝነት ይህንን የሚመስለው ኑ እናፍርስ ከሀገር እናባረው፣ ከደብራችን እናባረው፣ ከሥራ ቦታ ይባረር፣ አብሮንማ አይቀጥልም ማለት ተሰብስቦ ማጥቃት የተኩላዎች ግብር ነው። ጌታ ኢየሱስ ክርስቶስ እንደ በጎች በተኩላዎች መካከል እልካችኋለሁ ብሎናል። ስትኖሩ እንደ እባብ ልባሞች፣ እንደ ርግብ የዋሆች ሁኑ። በተኩላዎች መካከል ልኬያችኋለሁ ሲል ተኩላዎች ለብቻቸው አይነግሱም። አቅም የላቸውም። አንድ ተኩላ ብቻውን ማጥቃት አይችልም። አብረው ግን አብረው ግን በመንጋ ሲያጠቁ ብትንትን ነው የሚያወጡት። የተኩላዎች ባህሪ በአድማ ማጥቃት ነው። ብዙ ጊዜ በጎችን ተኩላዎች በግሩፕ ነው የሚያጠቋቸው። የእግዚአብሔርን ልጆች ንጹሐን፣ ቅን ሰዎችን፣ ህልም ያላቸውን፣ ተስፋ ያላቸውን፣ ራይ ያላቸውን ሰዎችም መሪዎችም ትልልቅ አስተዳዳሪዎችም ትልልቅ ኃላፊዎችም እግዚአብሔር ያስቀመጣቸው ባለመብራቶችን መብራታቸውን ደርግም አድርገው ያጠፉ ሰዎች በአድማ የሚሰሩ እንደ ተኮላ የሚበረቱ ሰዎች ናቸው። ግን በጣም የሚያሳዝናችሁ ትልልቅ ሰዎችን ይጎዱ፣ መብራት ያላቸውን ሰዎች መብራታቸውን በቅናትና በኃይል ያጠፉ በቂ ምክንያት ይዘው ነው። ምክንያታቸው ግን የሐሰት ምክንያት ነው። አድመኝነት ነው። ግን ለአድመኝነት ታዳሚዎች ተባባሪዎች ለማግኘት የሐሰትና የውሸት ምክንያት ማቅረብ አለባቸው። ምክንያቶቻቸው ብዙ ጊዜ ከሐሰት የተወለዱ ናቸው። በዚህም ምክንያት የሐሰት ተባባሪዎችን ያዘጋጃሉ። ኤልዛቤል በንጹሁ በቅሉ ገበሬ በናቡቴ ላይ የሚመሰከሩ ሽማግሌዎችን ሰበሰበች። ምን አለቻቸው? እግዚአብሔርን ሰድቧል ብላችሁ መስክሩ። በእስራኤል ህግ፣ በአይሁድ በሙሴ ህግ እግዚአብሔርን የሰደበ በድንጋይ ተወግሮ ይሞታልና ከዛ ቀጥቅጠን እንገድለዋለን አለች። እግዚአብሔርን ሰድቧል የሚለው ምክንያት የሰሚውን ሰው ቀልብ ሁሉ ይስባል። መሞት ይገባዋል ብላችሁ እንድትፈርዱ ያነሳሳል። በዚህ ፍርድ ውስጥ ንጹሐን የእስራኤል ሽማግሌዎችም በቅንነት ተሳትፎ ሊሆን ይችላል። ከጀርባ ግን አድመኝነት ነበር። ናቡቴ እግዚአብሔርን አልሰደበም። ናቡቴ ርስቴን አልሰጥም፣ የአባቶችን ርስት አልሸጥም ብቻ ነው ያሉ። ግን በአድመኝነት አቅም አስገደለችው። ሽማግሌዎች ተቀምጠው ያው እግዚአብሔር ሲሰድብ ሰምተነዋ ሊገደል ሲሉ፣ ሁሉም መፈረደበት ፍርድን ፈረደበት፣ ህጉም ይፈርድበታል። ያ ንጹህ ገበሬ ተገደለ። በኋላ ግን በአድመኞች ምክንያት የተገደለው ኔዛን የናውቴ ደም ለመመለስ እግዚአብሔር ጦርነት አመጣባቸው እስራኤል ላይ ውጤቱን በየዋህነትም በቅንነትም በአመፅም በተንኮልም ተሰብስበው ያደሙ ሰዎች ሁሉ እንዲከፍሉ አድርጓቸዋል። እኛ አይምሮ አለን። የክርስቶስ ልብ አለን። ነገርን በመንፈስ ቅዱስ መመዘን እንችላለን። ማደርገው ነገር ምንድን ነው? ሰው ላይ ሲነሳ ሰው ሲያስተባብረኝ ሲያነሳሳኝ ምን እያለኝ ነው? ስልክ ደውሎ እከሌ ከለ እንደዚህ ያቀል ሉ እንደዚህ እናደርገው ሲለን ምን እያለን ነው ማለት ይገባል። ለምንድን ነው የሚያነሳሳኝ? ራሴ ላይ ልጆቼ ላይ ቤቴ ላይ ጥፋት ሊያመጣ የሚችል ጥፋት እንድሰራ ነው የሚያነሳሳኝ ይሄ ሰው ማለት ይገባል። ኦርቶዶክሳውያን ነው ይሄንን ማለት አለብን። የብዙ ሰነፎች መጫወቻ አሁን ና ይኖር ነው። እኛ ኦርቶዶክሳን ካህን እናከብራለን፣ ጳጳስ እናከብራለን፣ መንግስት እናከብራለን፣ ህዝብ እናከብራለን። ግን ሰነፎች እያነሳሱን ክፉ ስንሰራና ስናደርገን ይኖር ነው። በራሳችን ያልሆነ በሌሎች ሰዎች የተቀናበረ ክፉን ስናገለግል ኖረናል። መንፈሳዊ ልብ ያስፈልገናል፣ አስተዋይ ልብ ያስፈልገናል። አድመኝነትና ቅናት ባለበት በዛ ሁከትና ክፉ ስራ አለ። ሁከት ይወላችሁ። ለውጤት ሁከት ከሆነ ለምንድን ነው የምሰራው? ውጤቴ ክፉ ስራ ከሆነ ለምንድን ነው በዚህ ሰልፍ ውስጥ የምገባው? ማለት አለብን። ምን ንለፍ አለት ውጤት በጎ ካልሆነ የእግዚአብሔር ልብ የሚያሳዝን ከሆነ አመፅ ከሆነ ሰውን የሚጎዳ የሰውን እንባ የሚያፈስ ከሆነ ለምንድን ነው እዚህ ስራ ውስጥ የምገባው? የእኔ ውጤት የልፋቴ ውጤት የህብረቴ የድካሜ የመተባበራችን ውጤት ሁከት ከሆነ ምንድን ነው የሚያደርገው? ይሄንን ማየት ያስፈልጋል። ምክንያቱም ውጤቱ ሁከትና ክፉ ስራ ነው ይላል እና ክፉ ስራ ደግሞ ዘር ነው። ሰው የዘራውን ያንኑ ደግሞ ተመልሶ በዘመኑ ሊያጽደው ይችላል እና ቀናተኞችና አድማን የሚወዱ ሰዎችን በጥንቃቄ ማየት ይገባናል። ብንወዳቸውም እንኳ ብንወዳቸው ብናክብራቸውም እንኳ ከክፉ ስራቸው ጋር እንዳንተባበር። ምክንያቱም እነዚህ ሰዎች ከሚመጣብን መጥፎ የማጨድ ህግ አያተርፉ ነው እነሱ እጃችንን ባስገባን በእነሱ ስራ እጃችን ካስገባን በኋላ በሚመጣ ውጤት ከመሆነች ከመሆን አያድኑ ነው። ሁልጊዜም ቢሆን በያው እግዚአብሔር ፊት ለሕሊናችን ታማኝ መሆን አለብን። ስለዚህ ከማን ጋር የምትሉት ምንድን ነው የሚሉን ሰዎች? ስለምን፣ ስለምድር ነው የሚነግሩን? ለምንድን ነው የሚያነሳሱን? ለምን ያሰልፉን? ለበጎ ስራ፣ ለአመፅ፣ ለተንኮል? በጣም ራስን መጠየቅ ያስፈልጋል። እሳት ውስጥ የሚቀጣጠለውን እንጨት ከመሆን መጠበቅ አለብን። የሰማኑን በልቦናችን ይጻፍ። መንፈስ ቅዱስ ይባርካችሁ። ፍጹም የሆነች ነው ጠብቃችሁ የተዘረጋ የጌታችን የኢየሱስ ክርስቶስ እጅ ቤታችሁን፣ ልጆቻችሁን፣ ስራችሁን፣ ድሯችሁን ይባርክ። እናታችንም ቤታችን ረድኤት በረከት የመጣት ጥበቃ አብሮን ይሁን። የሕመምተኞችን ማስታወቂያ አትርሱ። ኮሜንት አድርጎ ላይክ አርጋችሁ ውጡ። ዘራችሁ ይባረክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም